በአማርኛ ቅጽል ይባላል። አጀክቲቭ የሚሆኑ አንዳንድ ወርዶች አጀክቲቭ ይሆናሉ፣ ናውን ይሆናሉ፣ ቨርብ ይሆናሉ። አሁን ዛሬ ያመጣሁላቸው አጀክቲቭ በመጨረሻቸው በቨርብ ላይ ኢዲ የሚገባባቸውና በአይንጂ የሚገባባቸውን አጀክቲቮች እንዴት ነው ስንናገር የምንጠቀምበት ስንሰማ ልንሰማው አንደርስታንድ ልናደርግ እንችላለን። ስንጠቀምበት ግን ዊ ሃቭ ቱ ኬር ፎር። ኦኬ ኦራይት። እዚህ ላይ እንደምታዩት አጀክቲቭስ ወርድስ ካም ቢፎር ናውን ኦር ፕሮናውን። ይሄ ማለት ምንድን ነው? ከስም ከሜን ስም በፊት ይመጣል ማለት ነው። ፕላስ ደግሞ ምን ይሆናል? ቨርብ ፕላስ አይንጂ ቨርብ ፕላስ ኢዲ እነዚህ ደግሞ አጀክቲቭ ሆነው ይመጣሉ ማለት ነው። እነሱን እንግዲህ ምን እንደሆኑ በዝርዝር እናያቸው። ሳራ ኢዝ አ ቢዩቲፉል ገርል። ሳራ ኢዝ አ ቢዩቲፉል ገርል። አሁን ገርል ምንድን ነው? ስም ነው። አሁን ሳራን ስገልጻት ምን አልኩኝ? ቆንጆ ልጅ ናት አልኩ ማለት ነው። ቢዩቲፉል ምንድን ነው? አጀክቲቭ ምክንያቱ ሞዲፋይ አደረኩ። የሳራን ማንነት ሞር ኤክስፕሌን ምን አይነት ሰው እንደሆነች እና ሳራ ቆንጆ ናት አልኩ ማለት ነው። ይሄ ኦቪየስ ነው። ዴይ አር ጉድ ፒፕል፣ ጥሩ ህዝቦች ናቸው፣ ጥሩ ሰዎች ናቸው። ምክንያቱም ዚያ ፒፕል የሚለው ላይ ጉድ ሳስገባ የነዛን ሰዎች ምን አይነት ሰዎች እንደሆኑ ዲስክራይብ አደረግኩ ማለት ነው። ዊ አር አ ሃፒ ፋሚሊ። ይሄ ደግሞ የእኔ ፋሚሊ

አሁን ደግሞ ይሄ ኳሊቲውን የዛን የምንናገረውን ጥራቱን ስንናገር ብዛቱን ስንናገር ይዞታውን ስንናገር አጀክቲቭ እንጠቀማለን ማለት ነው። እሱን ምንድነው ከናውን በፊት እናስገባና ማለት ነው። ሳራ ኢዝ አስሊም ገርል ቅድም ምናምን ሳራ ኢዝ አ ቢዩቲፉል ገርል። በአጠቃላይ ሳራ ቢዩቲፉል ነች። እዚህ ላይ ደግሞ የሳራን ይዘት ነው መጠኗን ይዘቷን የተናገርኩት። እዚህ ላይ ሳራ ቆንጆለች፣ ቆንጆ አይደለችም አላልኩም። ግን ሳራ ኢዝ አስሊን ገርል፣ ሳራን የገለጽኩበት ምንድን ነው? ቀጭናት። አሁን ይሄ ምንድን ነው? የሳራን ማንነት ይዞቷን ነው የተናገርኩት ማለት ነው። ሂ ኢዝ አን ኢንተለጀንት ማን። ይሄ ደግሞ ኳሊቲውን ነው። ሂ ኢዝ ኢንተለጀንት። ኢንተለጀንት ማለት የተማረ ያወቀ የበሰለ ነገር የገባው ይሄ በትምህርት ብቻ ሳይሆን በጀነራሊ አላደለ ጀንትልማን እንደምንለው በቃ ስርዓት ያለው ሰው ነው ብለን ስንገልጽ፣ አሁን የዚህን ሰው ኳሊቲ ነው የገለጽኩት። ቴዲ አፍሮ ኢዝ አ ፌመስ ሲንገር። አሁን ደግሞ ቴዲ ምንድን ነው? ሂ ኢዝ አ ሲንገር። ምን አይነት ሲንገር ነው? ሂ ኢዝ አ ፌመስ ሲንገር ስለ ቴዲ ሞር ክሊሪፋይ ሰጥኳችሁ፣ ሞር ገለጽኩኝ ምን አይነት ዘፋኝ እንደሆነ። ሂ ኢስ ኖት አን ኦርዲናሪ፣ ሄ ኢስ ኤክሴፕሽናል፣ ሄ ኢስ ፌመስ። ዴር አር ሜኒ ፒፕል ኦን ደ ባስ። አሁን የተሳፈርኩበት ባስ ውስጥ ሰዎች አሉ። ምን ያህል ሰዎች? ብዙ ሰዎች አሉ። ሜኒ ስል ምንም ገዘው ኳንቲቲውን ኳንቲቲውን ገለጽኩ ማለት ነው፣ መጠን ብዙ ሰው እንዳለ አሁን ዴር አር ሜኒ ፒፕል ኦን ደ ባስ ምንድን ነው ስዕል የምታደርጉት? የተጨናነቀ በጣም አንድ ባስ ውስጥ ብዙ ሰው ያለ መሆኑን ትረዳላችሁ እና በአይምሯችሁም ትስላላችሁ ማለት ነው። አሁን ምንድን ነው አጀክቲቭ ዛርቨርስ ኢን ኦር ሰፊክስ ዊዝ ኢዲ ኦር ይኤንጂ ሰፊክስ ማለት ሰፊክስ ማለት ከወርዱ መጨረሻ ላይ የሚገቡትን በእንግሊዝኛ ሰርፊክስ ይላቸዋል። ኢዲ ዲ ኤስ እንደዚህ የመሳሰሉትን ነገሮች ሰርፌክስ ይባላሉ። በዚሁም ጀነራል አይዲያ ይኖራቸዋል። እና እነዚህ ምንድን ነው ከቨርቡ ላይ ቅድም ደህናውን ያልኳቸው፣ አሁን ደግሞ ቨርቡ ላይ ቨርቡ መጨረሻ ላይ ኢዲ እና አይኤንጂ በማስገባት አጀክቲቭ ቨርቡን ወደ አጀክቲቭ ቀይረ ዲስክራይብ እናደርግበታለን መናገር የፈለግነው ማለት ነው። እና ይሄም ደግሞ ሁሉም ቨርብ አይደለም የተወሰኑ ቨርቦች ናቸው። ስ ኢዲ ቨር ፕላስ አይኤንጅ ፎር ኤግዛምፕል፣ ቦር ማለት መደበን ነው። ህ ቦርድ ደበረ አ ቦርድ ደበረኝ ነው ማለት ነው። እና ቦር ፕላስ ቦርድ ፓስቴሱ ሲሆን ቦርድ ይሆናል ማለት ነው። ደግሞ ቦርድ ላይ አይኤንጂ ስንጨምር ቦሪን ይሆናል። እና ምንድነው ቦርድ? ምንድነው ቦሪንግ? እሱ ወደ ኋላ እንመጣበታለን። እና አሁን ስትራክቸር ብሎ ያሳየዋችሁ ማለት ነው፣ አድጅክቲቭ ቨርብ ፕላስ አይኤንጂ ኢት ሾውስ ዘ ካራክተሪስቲክስ ኦፍ አ ፐርሰን፣ አ ቲንግ፣ አ ሲትዌሽን ኦር አ ፕሌስ። አሁን ዴፊኒሽኑ ምንድነው? አድጅክቲቭ ቨርብ ፕላስ አይኤንጂ ሾውስ ዘ ካራክተሪስቲክስ ኦፍ አ ፐርሰን፣ አ ቲንግ ሲቹኤሽን ኦፍ አ ፕሌስ። አሁን በአማርኛ አጀክቲቭ ቨርብ ፕላስ አይኤንጂ ምን ያሳየናል? የአንድን ሰው ያንን ፐርሰን ፀባዩን እና ደግሞ አ ቲንግ ነገሮችን፣ ሲቹኤሽኖችን፣ ሁኔታዎችን እና የሲቹኤሽን ኦፍ አ ፕሌስ የአንድ ቦታን ሁኔታ፣ ስለ አንድ ቦታ ሁኔታ ስንገልጽ ያንን ቨርብ ፕላስ አይኤንጂ እንጠቀምበታል። የሰውንም ጸባይ እና የሰው ሁኔታ ስንገልጽ ያንን አይንጂ እናደርጋለን። የሰውየውን ካራክተር ጸባይ ስንገልጽ ማለት ነው፣ የእኛንም ጨምሮ። አሁን እዚህ ላይ ምንድነው ኢትይስ ኢንትረስቲንግ። አሁን ለምሳሌ አንድ ወሬ እንሰማለን ወይ ዜና እንሰማለን ወይ አንድ ሰው የሆነ ታሪክ ይነግረናል። ዋው ኢትይስ ኢንትረስቲንግ እንላለን። አሁን ምንድነው ያ የተነገረን ነገር ስሜት የሚሰጥ ነው ወይም የሚያስደስት ነው። ምክንያቱም ስለዛው ሁኔታ ምን አይነት ነገር እንደሆነ ማለት ነው። ሺ ኢዝ አሜዚንግ። አሁን ደግሞ ደር ሺ ኢዝ አሜዚንግ የምትገርም የምትደንቅ የምትወደድ የምትደነቅ ሴት ናት ብለን ስለዛ ሴት እንናገራለን ማለት ነው። አሁን የዛን ሰው ካራክተር ማንነት ነው የነገርኩት ማለት ነው። አኖይንግ ይሄ ደግሞ ኖይ ማለት መበሳጨት ነው። አኖይንግ ማለት ደግሞ ይሄ የሚያናድድ ነው። ለምሳሌ አንድ ሰው ቀጠሮ ጥረ ቀጠሮ ሳይመጣ ይቀራል። ወደ ጉዳያችን እንሄዳለን። ያ ሰው ደውሎ ሶሪ ምናምን ብሎ ሊጠንቀል፣ ምንድን ነው የምንለው? ጋሽ አኖይንግ ዳስ ኖት ፌር ዋት ሃፕንድ እንላለን ማለት ነው። እና የዛን የሁኔታ ሲቹዌሽን

ሁለተኛው ደግሞ it wouldn't stay for a long time. It is temporary. ይሄ ደግሞ ምንድነው ሁል ጊዜ ፊሊንግና ኢሞሽን ሁል ጊዜ በፊሊንግ ሁል ጊዜ በኢሞሽን አንኖርም ተናደን ከሆነ እንናደድና ወዲያው እንተዋለን ደስታም ከሆነ እንልና ከዛ ወዲያው እንተዋለንና ይሄ ቴምፖራሪ ነው ቴምፖራሪ ማለት ጊዜያዊ ነው አሁን ኤግዛምፕል እንስራ አይ አም ቦርድ ደብሮኛል አሁን እንደደበረኝ ሙሉ ቀኑዬ ሲባይ ሲነጋ ስላልብልም ግን ወይ መጥፎ ዜና ሰምቻለሁ ወይ ሆነ ፊልም ጌደስ አላለኝም ብቻ ይህ ሆን አያም ቦርድ እላለሁ ማለት ነው። ደብሮኛል ሂኢስ ቦርድ፣ አያም ቦርድ፣ ሺኢስ ቦርድ፣ ዘይ አር ቦርድ፣ ወይ አር ቦርድ እንላለን ማለት ነው። ደብሮኛል ስለ ሂኢዝ አኖይድ ተበሳጭቷል። ሺኢዝ አኖይድ ተበሳጭታለች

የኔ ፊልም ሺ ኢዝ አኖይድ። ከዛ ደግሞ አሁን አይኤንጂ ካራክተሪስቲክስም ነው የምንገልጸው። ኢዲ ደግሞ ኢሞሽን ነው። በዚህ ላይ ኢዲ ሲሆን ደግሞ ምንድን ነው የኢሞሽን ለጊዜያዊ ና ቴምፖረሪ ነው አብዛኛውን ጊዜ እንላለን። አሁን ይሄንን ገብቷችኋል። ዊ ሀቭ ኖ ፕሮብለም። ስለዚህ ቀጥታ ወደ ኤግዛምፕል እንዘላለን።

ሺ ኢዝ ኢንትረስትድ ቱ ሊስትን ማይ ስቶሪ። አሁን ደግሞ ምንድነው ኢዲ ስለገባበት፣ እሷ የኔ ታሪክ ታሪክ መስማት ትፈልጋለች ትፈልጋለች። ታሪኩን መስማት ማይ ስቶሪን መስማት ትፈልጋለች። አይ ካን ቴል ሄር ዘ ስቶሪ ቢኮዝ ሺ ኢዝ ኢንትረስትድ ቱ ሊስትን ማይ ስቶሪ። ከዛ ደግሞ

በቃ እሷ ስትነጋገር፣ ሺ ኢዝ ፖዘቲቭ ምንድነው? ዲስክራይብ ያደረግ ነው ካራክተሯን ነው። ጨዋ ሰው ነች፣ ሲያወራት በደንብ ትሰማለች። እና ሺዝ ኢንትረስቲንግ ፐርሰን ወይ ሺዝ ኢንትረስትድ ፍላጎቷን የተናገር ነው። ሺዝ ኢንትረስቲንግ ካራክተሯን የተናገር ነው ማለት ነው። አሁን እንዴት ነው ገለጽ እያለ መጣ አይደለ? ወንደፉል

ምክንያቱም ላሊበላን ቪዚት ልናደርግ ነው። ከዛ ደግሞ ላሊበላ ኢዝ አን ኤክሳይቲንግ ፕሌስ ቱ ቪዚት። አሁን ደግሞ ምን አልኩኝ? ላሊበላ ኢዝ አን ኤክሳይቲንግ ፕሌስ ቱ ቪዚት። አሁን አይ ኤንጂ ጋርቼ የላሊበላን ሲቹዌሽን ካራክተሪስቲክስ፣ በጣም ደስ የሚል በጣም የሚደንቅ መታየት ያለበት ቦታ ነው። ያንን ኤክሳይቲንግ ነው። ኖርማል አይደለም፣ ሬጉለር አይደለም፣ የትም የምናገኘው የትም የምናየው አይደለም። ላሊበላ ቢውልድ ኢን ቱወልፍ ሴንችሪ ኦኬ። ከዛ ዊ አር አኖይድ ባይ ዲስ ዌይተር፣ ዊ አር አኖይድ ባይ ዲስ ዌይተር። ምሳሌ በግሩፕ ሆነን አንድ ሬስቶራንት ቁጭ ብለን እንበላለን። ይሄ ዌይተር ጌታም ከወቀው እቃውን ያነሳል፣ ቢላም ታይላል፣ ምንጎደለ ሀውዝ ኤቭሪቲንግ ጠጠጠጠ ሲል በቃ አንኮንፈርተብል ነው የሚያደርገው። አሁን ዊአር አኖይድ ኢሞሽናችን የተናገር ነው። አሁን እርስ በርሳችን ደግሞ ስንነጋገር ስ ዌተር ኢዝ አኖይንግ። አሁን ደግሞ ምንድን ነው የምናደርገው? የዌተሩ ካራክተሪስቲክ ጸበብ ነው ጋሽ ስ ዌተር ኢዝ አኖይንግ ኦኬ። ዛሬ አራት ጥያቄ ሰጥቻችኋለሁኝ። አራቱን ጥያቄ ደግሞ አሁን መልሱን አልነግራችሁም እና መልሱን በኮሜንት ላይ ተውልኝ እና እናያለን ማለት ነው። እና ነምበር ዋን አይ አም ዳሽ ኦል ዳይ ኤ ቦርድ ቢ ቦሪንግ ኦኬ። ነምበር ቱ ሙቪ ወዝ ዳሽ

ለዛሬ ያለኝ ይሄ ነው። ባይ ፎር ናው። ሲዩ ሌተር።